የትኬት ጭማሪ የደጋፊዎች ቅሬታ። እናንተ የምትገቡ እንደ ዕዳ የመክፈል ግዴታ እኛ ያለብን፣ እንዲህ ብለዋል። በጣም ነው የከፋቸው። አይ በጣም እኔም ጥሩ ስሜት ይፈጥራል ብዬ አላስብም። ለምን መሰለ ገና እኮ የትኬት ጭማሪን በተመለከተ ተቃውሟቸውን እያሰሙ የሚገኙ የማንቸስተር ዩናይትድ ደጋፊዎች ወደ ቤትም አልገቡም ማለት ይቻላል። ባለፈው በአርሰናል ጨዋታ ላይ ተመሳሳይ ትልቅ ተቃውሞ ነበር የነበረው። ስለዚህ በዛ ተቃውሞ ላይ ጥያቄያችንን እንዲመለስ፣ ድምጻችንን እንዲሰማ እንፈልጋለን የሚል ሀሳብ እየተሰጠ እንደገና ደግሞ አሁን በሚቀጥለው የውድድር ዓመት ጀምሮ ማንቸስተር ዩናይትድ የትኬት ዋጋን ይጨምራል የሚለው ዜና መውጣቱ እንደገና ያለመሰማት ስሜትም የሚፈጥር ይመስለኛል። ቢያንስ ነገሮችን ለማቻቻል የሚወሰደው እርምጃ እንዲህ ያለ ነው ወይ መሆን ያለበት? ኤክስፕሌንስ መደረግ የለበትም ወይ ለደጋፊዎች የሚልም አስተያየት እየተሰጠ ነው። ግን ከሚቀጥለው የውድድር አመት ጀምሮ እንደገና ማንቸስተር ዩናይትድ በትኬት ላይ ሲዝን ትኬቱ ላይ ዋጋ ይጨምራል ተብሏል። ቢያንስ አንድ ሁለት ጊዜ በዚህኛው የውድድር አመት ራሱ እንደዚህ አልሰማንም፣ ተከታታይ የሚባሉ የዋጋ ጭማሪዎችን አድርጓል። አንደኛ እንዲሁም በጣም ማስታወሰውና ብዙ ተቃውሞ ያስነሳው ለአሰልጣኞች ሳሰናብት ኤሪክ ቴን ሃግን ሳሰናብትና አሞሪምን ስቀጥር የከፈልኳቸው ካሳዎች አሉ እና ያንን ለማካካስ ግዴታ በስቴዲየም ትኬት ላይ ዋጋ መጨመር ነበረብንና ያንን አድርገናል ተብሎ በጣም በጣም ትልቅ ተቃውሞ አስነስቶ ነበረ። ከዛ ደግሞ እንደገና ገንዘቦችንም ለመቆጠብ የሚደረገውም ጥረት አለ እና ማንቸስተር ናይትድ የሚመካባቸው ነገሮችንም ደግሞ መነካካት አለ። ለምሳሌ ለትልልቅ ሰዎች፣ ለህጻናት ስቴዲየም ሲገቡ ተመጣጣኝና ቀነስ ያለ ዋጋ ነው ሚኖራቸው ለጡረተኞች፣ ያንንም ሁሉ ኦፍ የማድረግ ነገር ነበረ እና ይሄ በተለይ በትልልቅ ሰዎች ምክንያቱም ክለቡን ደግፈው እዚህ ደረጃ ላይ ያደረሱት አንድም ትልልቅ ሰዎች ናቸው፣ ሁለትም ደግሞ ሕጻናት ወደ ስቴዲየም እንዲመጡ ማበረታታት ሲገባ በተለይ አሁን ካለው ከወቅቱ አንጻር ስንመለከተው የትኛውም ቦታ ላይ ሆነ ኤዝሊ ጨዋታዎችን መከታተል ትችላለህ እና ያንን የበለጠ የነገን የማንቸስተር ዩናይትድ ደጋፊዎችን ከመስራት አንጻር ለህጻናት እና ለታዳጊዎች የተሻለ ነገር ማድረግ ሲገባ እንደገና ከስቴዲየም የሚያርቅ ነገር ነው እየተደረገ የሚገኘው የሚል ከፍ ያለ ተቃውሞ ሰምቻለሁ እና የማንቸስተር ዩናይትድ የዋጋ ጭማሬ፣ በክለቡ ላይ የሚደረጉት አንዳንድ ማስተካከያ ተብለው የሚወሰዱ እርምጃዎች ደጋፊዎችን በጣም ቅሬታ ውስጥ እየከተቱ ነው። አሁን ይልሽ ያነሳሻቸው የተወሰኑ አንኳር ነጥቦች ውስጥ አንዳንዶቹ ላይ ነው ሀሳብ ብንለዋወጥ ደስ የሚል። የመጀመሪያው ታዳጊዎችን ታሳቢ ማድረግ ማቆም ማለት ምን ማለት ነው? ታዳጊ ካልሻቸው በአብዛኛው የተማሪነት እድሜ ላይ ያሉ በራሳቸው ገቢ መፍጠር የማይችሉ በራሳቸው ገቢ ፈጥረው የራሳቸውን ፍላጎት ራሳቸው የማያስተዳድሩ እንደነዚህ ያሉ የኳስ ክትትል ፍላጎቶቻቸውን ለማስተናገድ ሰሞዋን ልዝ ላይ ጥገኛ የሆኑ ናቸው። ፔንሽነርስ ወይም ጡረተኞችን ደግሞ ካልሽ፣ እነዚህም ሰዎች እንደ በፊቱ ፕሮዳክቲቭ አይደሉም። ስራ ሰርተው ገንዘብ አግኝተው ገንዘብ ለማግኘት፣ ለምሳሌ ማንቸስተር ዩናይትድ የቲኬት ዋጋ ስለጨመረባቸው ተጨማሪ ስራ ሰርተው ይህንን የቲኬት ጭማሪ መክፈል ለመቻል እድል የሌላቸው ናቸው። እነዚህ ምክንያቱም ሪታየር አድርገዋል፣ ጡረታ ወጥተዋል። በቃ ፊክስድ የሆነ ፔንሽነር በመሆናቸው ወይም ጡረተኛ በመሆናቸው የሚከፍላቸው ክፍያ አለ፣ እሱን ነው ለማብቃቃት የሚገደዱት። ይሄ ነው እውነቱ። ስለዚህ በህይወት የዕለት ተዕለት ኑሮ ውስጥ የሚመጡብሽን ተጨማሪ ጥያቄዎች ለማስተናገድ ስትገደጂ ከአቅምሽ በላይ ሲሆን ተጨማሪ ምክንያት ትፈልጊያለሽ ተጨማሪ የገቢ ምክንያት ተጨማሪ የገቢ ሰበብ ትፈልጊና ከአዲሱ የኑሮ ጥያቄ ጋር ራስሽን አዛምዶ ለመሄድ መሞከር ነው ይህንን ማድረግ የማይችል ጡረተኛ እንዴት ግዴለሽ ትሆኝበታለሽ ይህንን ማድረግ የማይችል ተማሪ ወይም ታዳጊ የምትያቸው ሰዎች እንዴት ግዴለሽ ትሆኝባቸዋለሽ ነው የክለቡን ጭካኔ ነው የሚያሳየው የሚሉት ወይም የክለቡን አቋም በዚህ ጉዳይ ላይ የሚተቹት ሰዎች ከዚህ አንጻር ነው ሀሳብ የሚሰጡ የሚመስለኝ እኔ እንደተረዳሁት ቃል በቃል ሆነ እኔ እንዳልኩት አላሉ ለአንተ ምንድን ነው የሚሰጠ ስሜት ብትኝ ታዳጊዎች ላይ የማንቸስተር ዩናይትድ የከዚህ በፊት አቋም ያ ማለት የዲስካውንት የዋጋ ቅናሽ ተጠቃሚ እንዲሆኑ ማድረግ። ታዳጊዎች የነገሽ ናቸው። ፔንሽነሮች ወይም ጡረተኞች ደግሞ የትላንትናዎችሽ ናቸው። የትላንትናዎችሽን አክብረሽ የነገዎችሽን ተንከባክበሽ ይዘሽ ሶሻል ቤዝሽን ጠብቆ መጓዝ ማለት ነው። ሌላ ነገር የለውም። ሌላ ምንም ነገር የለውም። እነዚህን ሁለት የህብረተሰብ ክፍሎች በተለየ መንገድ ትሪት የምታደርጊው እነዚህ ጡረተኞች በጉብዝና ጊዜያቸው ላንቺ የጉብዝና መሰረት ሆነው ረጅም ዓመት የኖሩ ናቸው። አሁን ሪታይር አድርገዋል። የትኬት ጭማሪ ዋጋ ሲመጣ ተጨማሪ ስራ ሰርተው ይህንን ጥያቄ እያስተናገዱ በቀጠል የማይችሉ ናቸው። አያገባኝም፣ ከዚህ በኋላ ለእናንተ በዲስካውንት አላስተናግድ ምናምን ስታያቸው፣ የተለየ ትሪትመንት የለኝም ስታያቸው፣ በአትመጡም ቅሩ ነው። እሺ ልክ አይደለም። እነዚህ ሰዎች ያው ማን ከማን ቀድሞ ያልፋል ምናም የሚለውን ማንም በእርግጠኝነት አይናገርም እንጂ ሂደቱ ተፈጥሮዊ ብለን የምናስበው ነገር በእድሜ የገፉት ለሞት እየቀረብን ነው ብሎ ያስባል። ታዳጊዎቹ ደግሞ ነገ የኛ ነው ብሎ ነው የሚያስቡት። የምናስበው እንደዛ ነው ስንኖር፣ መሀል ላይ ግን በጣም ብዙ ምስቅልቅል ነገሮች ያጋጥሙና አንዱ ከሌላው ይልቅ ቀድሞ ሊያልፍ ምናምን የሚችልበት እድል አለ። ነገቡን እንዴት ማንቸስተር ናይትድ ግዴለሽ ሊሆንበት ይችላል? መቶ ሺህ የሚይዝ ተመልካች የሚያስተናግድ ስቴዲየም ስትሰሪ ሰው አልባ ነው እንዴ? አይደለም እኮ ሰው እኮ አለው። ትናንትናም የኦልትራፎርድ ድምቀት የነበሩ የማንቸስተር ዩናይትድ ጎዳና ወደ ኦልትራፎርድ ሰደኝ፣ እምነቴም እውነቴም እሱ ነው ብለው የሚያዜሙ ሰዎች ናቸው። ከአይንች ድምቀቶች ግሎሪ ግሎሪ ማን ዩናይትድ የሚሉ ሰዎች እኮ ናቸው። እንዴት ነው እንዲህ ያለ ግዴለሽነት ሊኖር የሚችለው ነው? የመጀመሪያው ለእኔ ለታዳጊዎች እና ለጡረተኞች ግዴለሽ መሆኑ የሚያሳየኝ በቃ ከባድ ነገር ነው፣ ከባድ ነገር ነው የሚታየኝ። መልእክቱ ደስ አይልም። መልእክቱ ጥሩ አይደለም። መልእክቱ ማንቸስተር ዩናይትድ ላይ እንደ ክለብ የግሌዘር ሰዎች ነገ ሸጠው ሊሄዱ ይችላሉ። ራት ክሊፍ አቢውስ ካረጋችሁን ይሄዳሉ ያሉ ሰው ናቸው። ሌገ ሊሄዱ ይችላሉ። ማንቸስተር ዩናይትድንና የማንቸስተር ዩናይትድን ሰው የሚባለውን መሰረት ግን ሊያናጋ ይችላል። አረቃው ካላስተዋሉ በስተቀር ደጋፊዎቹ ማለት ነው። ሁለተኛው ሳምሪ በንግግርሽ ወቅት ያልሽው በብዙ ሌሎች አማራጮች ኳስን ማየት ይቻላል ነው። ይሄ አይሰራ ይሄ አይሰራም፣ እውነቴን ነው ብላለች። ይሄ ምልከታ የላቸውም። አንድ ስድስት ጊዜ ሰባት ጊዜ ይቻለሁ መቼም፣ በተለያዩ ውድድሮች ላይ ጨዋታዎቻቸውን አይቻለሁ። በጣም ትልልቅ በሚባሉ ሴሪየሞችም ላይ ተገኝቻለሁ። ኮርተው የሚናገሩት ነገር ምን እንደሆነ ነገረች። ላለፉት አስራ ምናምን ዓመት አንድም ቀን በሜዳችን ጨዋታ ስናደርግ ቀርቼ አላቅም ነው። እሚቀናኑት እኮ በዛ ነው። ሳምሪ ካስቀጠልከው ነዋ ይህንን አደ እ የክለቡን ፎልት ነው ብቻው እናርግና የደጋፊዎችን ስሜት ነው የምነግርሽ። አይኔ በቲቪያ ላይ ምንዴ ማለት ለእነሱ ምን ያህል ሞት እንደሆነ ለነግርሽ ኮሆነ ነው የፈለግ ከእነሱ አንጻር፣ ከደጋፊ አንጻር ሁኜ ነው ነው የምናገረው። ይህንን ማስቀጠል የክለቡ ነው። ከክለቡ አንጻር ሌላ ሊሆን ይችላል፣ አርግመንት። ደጋፊዎቹ ግን በቴሌቪዥን ማየት አሁን ጌም ስልክ ምን አለ ብሎ በስልክ አማራጭ ማየት ወይም በሬዲዮ አልከታተለ ምናምን ማለት ግን ኖወይ አክሰብት ሊያደረጉልሽ አይችሉም። ልምዳቸውን ነው እየነገርኩሽ ያለው ሳ ከበጣም ትንሽ የእንግሊዝ ክለቦች እስከ በጣም ትልልቅ የእንግሊዝ ክለቦች ደጋፊዎቹ ጋራ የሚዲያ ቲማቸው ጋራ ጌማቸው ላይ ደግሞ ከመደበኛው የእግር ኳስ ወዳጅ ጋር የመገናኘት እድል ነበረኝ። ስቴዲየም ስትገቢ የሚነግሩሽ ነገር ይሄንን ሰውዬ እየው ነው የሚሉሽ። ሳምሪ ይሄንን ሰውዬ እየው ብለው የሚነግሩሽ ምን እንደሆነ ታውቃለች? ባለፉት ሀያ ዘጠኝ አመታት በኦልትራፎርድ የሚደረግ አንድ ጨዋታ ያላለፈው ሰው ነው ብለው ነው የሚናገሩት። ከዛ ስለዛ ሰውዬ ኮፍያ ያረገው ምርኩዝ የያዘው ጎንበስ ወይም ጎበጥ ያለው ሰውዬ ምናምን ብለው ከነገሩች በኋላ ይላሉ እኔ በዚህ በዚህ ምክንያት አስራ ሶስት ጨዋታ አለፈ በሀያ ስምንት ዓመት ውስጥ ላ በሀያ ስምንት ዓመት ውስጥ አስራ ሶስት ጨዋታ ለዚህ ሰውዬ ቴሌቪዥን አማራጭ አይደለም። ለእኚህ ሰውዬ ጡረታ ሞጥተው በሚያንሰው የጡረታ ገበያቸው ማንቸስተር ዩናይትድን ኦልትራፎር ገብቶ መከታተል ዋና ጉዳያቸው ነው። መነጠል መሞት ነው ለነሱ። ቴሌቪዥንና ሌሎች አማራጮች አማራጭ ተደርገው ሊወሰዱ አይችሉም። በጭራሽ ነው ብነግርሽ እንጂ ሌላ ኮ አሁን በእኔ ግምገማ፣ በአንቺ ግምገማ ይህም በሚሰማን ሰው ሌላ ሰው ግምገማ ኮ ምን አርፎ አይቀመጥም ቤቱ ምናምን ሁሉ ልንል እንችላለን። ሌላ እኮ የህይወት መሰረታዊ የሚባል ኳስ መሰረታዊ አይደለም ብለን አስበን የህይወት መሰረታዊ የሚባል ጉድለታቸውን እኮ ግድ የለሽ ሆነውበት እኮ ሊሆን ይችላል። ሳምሪ ፖይንቴ ገብቶሻ ሰው ስንወጣ ነው ኦፕሽን ለነሱ። በጭራሽ በጭራሽ ኦፕሽን አለ። ከዛ ጌም አይተን ስንወጣስ ስንወጣ ግሪቲንግ በጣም ብዙ አለ፣ ሰላም ምናምን ምናምን የምትባባይ ዝም ብለሽ አስቢ። ሳምሪ 28 ዓመት 29 ዓመት 30 ምናምን ዓመት ሬጉላርሊ ማንቸስተር ዩናይትድን ኦልድ ትራፎርድ የሚያዩ ሰዎች ምን ያህል ሬጉላርሊ ሊገናኙ እንደሚችሉ አስቢው። ለአድማጮች ለመረዳት አዲስ አበባ ስታዲየም ደንበኛ የሆኑ ሰዎች አንዳንዶቹ ማህበር ይመሰርታሉ፣ አንዳንዶቹ እኮ ምነጠፋ ይባባላሉ። በተደጋጋሚ ከመገናኘታቸው የተነሳ ማለት እነዚህን ሰዎችና የእነዚህን ሰዎች ቫሊዩ አለመረዳት ሴ ፌለሪች ለማንቸስተር ዩናይትድ እንዲህ አድርገው በማጉሊያ እኮ ያሉ አንዳንዶቹ ሲሪየስሊ ነው ምልሽ። ከዛ ጎረምሶች አሉ። ከዛ ደግሞ ይሄ ሰራተኛው የምትው ግሩፕ አለ። እንኳን ጡረተኛ ላይ እንኳን ታዳጊዎች ላይ ግድ የለሽ ሆነሽ፣ በዚህ ድግግሞሽ፣ በዚህ መጠን በተደጋጋሚ የስቴዲየም የመግቢያ ዋጋን እየጨመርሽ ፕሮዳክቲቭ ለምትዩ ግሩፕ እንኳን አይሆንም እኮ፣ አይሆንም እኮ። አቃተኛ አሉ እኮ። በቃ ምንድን ነው የምትዩ አንቺ? አሀ ዩሀፍቱ ልስን አንዳንድ ጊዜ እኮ እንዴ በቃ እኮ ዝም ስትም እኮ እየተሰቃየሽ እኮ ሊሆን ይችላል፣ አንዳንዱን ጭማሪ የምትሲውቁ ያ የእውነት እውነቴን እኮ ነው የምነግርሽ። በቃ ምን ብዬ ለማን እናገራለሁ? ምን ብዬ ብናገርስ ማን ይሰማኛል? ምናምን ብለሽ መከራሽን እያየሽ እኮ ሊሆን ይችላል እኮ እና ግድየለሽነቱን ትንሽ ልጓም ማበጀት ይገባል። የምር እንዴት ነው እየቻሉት ያሉት የብሽሽቅ አይነት ነገር አሁን ሚመስል መሆን የለበትም። ሁለተኛው ሰልፋቸው ላይ ያሉት ነገር ምንድን ነው? እናንተ እየተዝረከረካችሁ ለምትሰጡት ለምትሰሩት ስህተት የእናንተ ዕዳ ተሸካሚዎች ነን ወይኛ? እንዲህ ለምን አንዳንዱን ሆልድ አረጉት? እነሱስ ቅድም ያነሳሽው ስህተት አለ አይደለ? ዳናሾርዝን ለመቅጠር እና ለማሰናበት ኤሪክ ቴን ሃግን ኮንትራት ለማራዘምና አባረሪ ያለው ለማለት አሞሪምን ወይ አሁንና ወይ መቼም አትመጣም ሲሉ ለስፖርቲንግ ሊዝበን ምናምን የከፈሉት ይህንን ገንዘብ አዎ ተሳሰናል አሉ። ማን ያለው? ራትክሊፍ እኮ ነው ያሉት። ይን በቃችን ያዟታ ታደ አሁን እኮ አንዳንዱ ኮሚክ ሆንብኛል። ይህንን ዳን አሽዎርዝ የሚባል ሰው ስንቀጥርና ስናሰናብት በእርግጥ ነው ስህተት ሰርተናል ኤሪክ ቴና ግን ኮንትራት ማራዘም አልነበረብንም ይጸጽተናል ተሳስተናል ምናምን ይሉሽና እዛ ጋር ተሳስተናል እንዲህ ያለውን ስህተት ለማካካስ የስታድየም ትኬት እንጨምራለን እንደዚህ አይነት እንጀራ ም ባገኝ ደስ ይለኛል እምሳሳተ ሆኔ የስህተቴን ሸክም የምትሸከሚው አንቺ ከሆንሽ በቃ በጣም አሪፉ ስራሱ ዋጋ መክፈል ከሌለው የኔ መሳሳት ራሴን ራሴን ዋጋ ማያስከፍለኝ ከሆነ ልክ ነው። አሁንም አንድ ነገር የምነግርሽ የመጀመሪያው፣ ቅድም ያልኩሽ የደጋፊዎቹ ስሜት ጥልቅ ስለሆነ ራትክሊፍን ብለው ስላልሆነ የሚሄዱት፣ ግሌዘርን ብለው ስላልሆነ የሚሄዱት ኦልትራፎርድ ላይ መገኘታቸውን አይተውት አሁንም የፍቅር ተቃውሞ የሚመስልሽ ነገር የለም ከአርሰናል ጋር ጨዋታ ሲያደርጉ ከጨዋታው በፊት ፕሮቴስት ይኖራል ትባለች፣ በዛ ግር ብለው ይገባሉ። ምክንያቱም ማንቸስተር ዩናይትድን ከግሌዘር በላይ ከራትክሊፍ በላይ እንደሆነ ለነሱ ስለሚ እነዚህ አሁን የመጡ ናቸው፣ ቢዝነስ ለመስራት የመጡ ናቸው። ማንቸስተር ዩናይትድ ከእነዚህ ሰዎች ኦውነር መሆን በፊትም ነበረ፣ ከነዚህም በኋላ ይኖራል። የምናኮርፈው ማንቸስተር ዩናይትድን አይደለም እነዚህን ሰዎችንና አሰራራቸውን ነው ስላሉ እኮ ነው አሁን እመኝኝ ማንም አሁን ተስማምጠው መስት የሚባል አለ፣ ሌሎች የደጋፊ ማህበራት አሉ። መስት ማለት የማንቸስተር ዩናይትድ ሰፖርተርስ ትረስት የሚባል የደጋፊዎች ማህበር እንደዚህ ያሉ ብቻ እንደነዚህ ያሉ ተነጋግረው ማንም ሲዝን ትኬት አልጋጋዛም ቢለው ለ2526 ምን አባቱ ይሆናል? ምን ይሆናል? ምንም እኮ ይሆን እናውራበት ይልሻል። አንዳንዴ ማበር ባለመቻል ይበልጥ ስትጎጃ ያሳዝን ስሜት መናበብ ባለመቻል እንዲህ ለምን አናረግም ማለት ባለመቻል ብቻ ስትጎጂ እንትን ይላል እና እኔ አዶ ነው እኔ ልክ ነው ብዬ አላምነው። አዎ በዛ ላይ ደግሞ እኔም የበለጠ ጉዳዩን ይህ የቅድም ያልኩት የመበሻሸቅ አይነት ስሜት እንዲፈጥር ማድረጉ በጣም ደጋፊዎች ጥሩ ያልሆነ ስሜት እየተሰማቸው እንዲቀጥል ያደርጋል ብዬ ነው ማስበው። ገና ጥያቄያቸውን ጠይቀው ሳይጨርሱ እኮ ነው እንዲህ አይነት ድጋሜ አለመከበር። በጣም በጣም በቃ አሁን ምን ይሆናል መሰለሽ ለምሳሌ እንደ መፍትሄ እኮ ነው ብለሽ የማንቸስተር ዩናይትድ ፍቅር አላቸው አይደል? እነዚህ ሰዎች የማንቸስተር ዩናይትድ ደጋፊዎች ናቸው አይደል? በቃ አሁን ሌትስ ፋይናንስ አወር ክለብ ተብለው ቢጠየቁ ትብብር ምናምን እኮ ይሻላል ይሻል ነበረ ይሻል ቅድም ብል የነበረው አንደኛው ነገር ከዚህም በፊት እንደው በተወሰነ ደረጃ አንስተ ነው አልመሰለኝ። የካሳውን ለመክፈል ደጋፊዎች አንድ ጊዜ እኮ ነው በቃ ሊተባበሩ የሚችሉ። ከዛ በኋላ ግን ሁሌ ትኬት በገዙ ቁጥር ያኛው ካሳው ገንዘቡ ተከፍሎ ማልቆ እንደገና በየጊዜው ገንዘብ የማግኘት ትርፍ የማግኘት ነገር ሊሆን ይችላል ማለት ነው። እና በዛኛው ተቃውሞ ላይ እንደገና ሌላ ሀሳብ እንደውም አንድ ጥሩ ነገር ያነሳው ምንድን ነው? በዚህ በአርሰናል ጨዋታ ላይ የማንቸስተር ዩናይትድ ደጋፊዎች መጀመሪያ የነበራቸው ፕላን እኮ ስቴዲየም ያለመግባት ነው። ግን በቃ አልቻሉም፣ ሲያዩት አልቻሉም። ጥያቄ ያላቸው ጥያቄያቸውን ጠየቁ። ከዛ በኋላ ግን ስቴዲየም ገብተው ጨዋታውን ተከታተሉ። እዚህ ድረስ ነው እንግዲህ ያላቸው። አታ ምሳሌ ልስትሽ ባየር ሚዩኒክ ሌላ ቀን ልናነሳው እንችላለን ምናምን ሳይሆን ባጭሩ በዚሁ ጉዳይ ላይ ባየር ሚዩኒክ ሊስ ስቴዲየም መግቢያ ትኬት ከሚያስከፍሉ ክለቦች መካከል አንደኛው አልከፈሉም እንዳይባል ያህል ነው የሚያስከፍላቸው። ጠብጠባላል በቃ ትንሽ ትንሽ ነው የሚከፍሉት። እንዴት ነው ኮፓፕ የምታረጉት? ነገሮች እየጨመሩ ነገሮች እየተወደዱ ምናምን ምናምን ይሆናል። ስቲል ግን አሁንም አውሮፓ ውስጥ በጣም ትልልቅ የሚባሉ ክለቦች አሉ። ከነዚህ አውሮፓ ውስጥ ካሉ ትልልቅ ክለቦች የእናንተ የስቴዲየም መግቢያ ዋጋ ትንሹ ነው ሲባሉ የሚሰጡት መልስ እኔ ያስደስተኛል። ደጋፊን ማክበር ማለት እንደ ባየር ሚኒክ መኖር ማለት። እኛ ደጋፊዎቻችን ከብዷቸው እንዲቀሩ አንፈልግም ከደጋፊ ቲኬት ሸጠን ከምናገኘው ትርፍ በላይ በደጋፊ ስቴዲየም መገኘት የምንጠቀመው ይበልጣል እኮ ነው የሚልሽ። ደጋፊ ስቴዲየም ከተገኘ ባየር ሚኒክ ከተደገፈ ባየር ሚኒክ ያሸንፋል። ባየር ሚኒክ ካሸነፈ ባየር ሚኒክ ጥሩ ጥሩ የሚባል አማራጭ ገቢ የመፍጠር እድል ያገኛል። ሰው ዛት ምን ያደርጋሉ? ደጋፊዎቻቸውን ከጫና ነፃ ያደርጓቸዋል። ትንሽ ነው የሚከፈለው በጣም ደጋፊዎቻቸው ከልባቸው ክለባቸውን ይደግፋል። ባየር ሚኒክ ቡንደስሊጋውን ያሸንፋል። ከሻምፒዮኑ ጋር መስራት የሚፈልጉ በጣም ትልልቅ ካምፓኒዎች አሉ። እነሱ ጋር የሚኖረውን ባርጌኒክ ፓወር ተደራድሮ ለእሱ የሚያዋጣውን ስምምነት መፍጠር የባየር ሚኒክ ሰዎች ፋንታ ነው የሚሆነው እና ምን ይሆናል? የባየር ሚኒክ ደጋፊዎች እንዲህ ያለ ስጋት የላቸውም። እንዲህ ያለ ሰልፍ አይወጡም፣ አይወጡም ጭራሽ ደጋፊ መገኘቱ ስቴዲየም መገኘቱ በእኛ ዙሪያ መሰባሰቡ ብቻውን ትልቅ ትርፍ ነው ነው የባየር ሚዩኒክ አረዳድ። እሱን ገንዘብ አረገዋለሁ። ይሄ ነው ለምሳሌ በሌላ መንገድ ብነግርሽ አንድ ዩቱበር ሰላሳ ሶስት ሺ ሁለት መቶ ሀምሳ ስድስት ተከታይ ቢኖረውና ያው ዩቱበር ሶስት ሚሊዮን ቢደርስ በጊዜ ሂደት ሶስት ሚሊዮን ሰዎች የሚከተሉኝ ሰው ነኝ። በዩቱብ የማቀርባቸውን የተለያዩ መሰናዶዎች ወደ ሶስት ሚሊዮን የሚደርሱ ሰዎች ያኛል ቢል፣ የትኛውን ነው ገበያ ማድረግ የሚቀል ነው? ሶስት ሚሊዮን ተከታይ ሲኖርሽ ገበያ ማድረግ ትቻል። ቀብጠሽ መቶ ሺህ ስደርሺ ወይም አንድ ሚሊዮን ስደርሺ ዩቱብ ይመክርሻል፣ ባይዘወይ ምን ይልሻል? አሁን እኮ አንተ ፕሮግራምን እንዲያዩ ይልከልሻል ሜል ክፈሉ እኮ ማለት ትችላለ፣ ይልሻል ክፈሉ፣ በክፍያ ነው የኔን የዩቲዩብ ነገር ማስማት የምትችሉት ምናምን ማለት እኮ ትችያለሽ፣ ይልሻል። ይመክርሻል እድገቱን ሳየው ብሎ ነው የሚመክርሽ። እኔ የኑሮልኝ እንጂ እነሱ እነሱ ፎሎ ያድርጉ እንጂ እነሱን አስከፍዬ ገንዘብ ከምሰራ ይልቅ እነሱ እኮ አሉልኝ ብዬ ከተለያዩ ድርጅቶች ጋር አብሬ ቢሰራ ያንኑ ጥቅም አገኛለሁ እኮ ምናምን ሊል ይችላል። ባየር ሚውኒክ ማለት አሁን እንዳልኩሽ ማለት ነው። ማንቸስተር ዩናይትድ ማለት የዩቱብ ምክር የሰማ ማለት ነው። ብትሺ ውልቅ ብለሽ የምትሄጅበት አይነት ነው። እውነት ነው። እኔ እውነት ነው የምነግርሽ። አስከፍል ሲባል የሚያስከፍል ማለት ነው። አሁን እዚህ የኔን ፕሮግራም ለማየት ፊ ጀምር ያለውና ብቲ አንድ ዩቱበር እዚህ ሀገር ያለ ዩቱበር ትልቅ ሰብስክራይበር ያለው ተወጣውነ እናቱ ማያወት እውነቴ ነው ነግር እሺ ለማንኛውም ፖይንቱ ገብተሻል? ገብ አዎ ገብቶኛል። ነው እንዴ ማንቸስተር ዩናይትድ አዎ። ሌላ ሚንስ መፈለግ ሌሎች አማራጮችን መፈለግ ነው የሚሆነው እንጂ እንደገና ጣጣ ይዞ የሚመጣ የዋጋ ጭማሪ ማድረግና ደጋፊን ያለማክበር ጉዳይ ደግሞ በጣም እየተስተዋለ ስለሆነ፣ እዚህ ላይ የሚሰሙት የቅሬታ ድምፆች ምን ይመስላሉ የሚለው አለመከበር። ወይም ያለመከበር ስሜት ግን ለማንም ቢሆን ከባድ አለመከበር አለመደመጥ ሳምሬ በቃ በጣም ከባድ ከባድ ነው። ሀንድል ማድረግ ያስቸግራል። አይ ልክ ነው። ይህ ምንም የሚያጠያይቅ ጉዳይ አይደለም። አዎ የሚያጠያይቅ ጉዳይ አይደለም። አድማጮቻችን በጣም አድርገን እናመሰግናለን። በያላችሁበት ጥሩ ጊዜ እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኑር።